እስራኤል በኢራን በፈጸመችው ጥቃት የተገደሉ የጦር አዛዦች እና የኑክሌር ሳይንቲስቶች እነማን ናቸው? እስራኤል ሐሙስ ለአርብ አጥቢያ በመላው ኢራን ባሉ የኑክሌር ይዞታዎች ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመቻቸው በርካታ ጥቃቶች ከፍተኛ የጦር አዛዦች እና ዘጠኝ የኑክሌር ሳይንቲስቶች ተገድለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኑክሌር መሰረተ ልማትና የባለስቲክ ሚሳይል ፋብሪካዎችን ለመጉዳት ያለመ ነበር ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላይን ኦፕሬሽን ወይም የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት ከተገደሉት መካከል የኢራን አብዮታዊ ዘብ ኃላፊና የሀገሪቱ ጦር ኃይሎች ኢታማዦር ሹም ይገኙበታል። ሕጻናትን ጨምሮ በርካታ ሰላማዊ ሰዎች መገደላቸውም ተዘግቧል። መሐመድ ባግሄሪ በዚህ ጥቃት ከተገደሉት መካከል የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም የሆኑት መሐመድ ባግሄሪ አንዱ ናቸው መሐመድ በጠቅላይ ኢታማዦር ሹምነታቸው የሀገሪቱን ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ ናቸው ጠቅላይ ኢታማዦር ሹሙ አብዮታዊ ዘቡን የተቀላቀሉት በአውሮፓውያኑ 1980 ገና በ20 ዓመታቸው ነበር መሐመድ ከወንድማቸው ጋር በመሆን በኢራን ኢራቅ ጦርነት ወቅት የአብዮት ዘቡ የስለላ ክፍል እንዲቋቋም ረድተዋል። መሐመድ በኢራን ካሉ የጦር አዛዦች መካከል አክራሪ ባለመሆን ይታወቃሉ። በቅርቡ በጥንታዊው የፐርሴፖሊስ ፍርስራሽ ፊት ለፊት ሰላም እንዲሰፍንና ጦርነት እንዲወገድ ባደረጉት ንግግር ከፍተኛ ትችት ገጥሟቸው ነበር። ግድያቸውን ተከትሎ አብዱልራሂም ሙሳቢ የኢራን ጦር ኃይሎች ጠቅላይ ታማዦር ሹም ሆነው መተካታቸውን የኢራን መንግስታዊ የዜና ወኪል ኢርና ገልጿል። ሁሴይን ሳላሚ። ሁሴይን ሳላሚ የኢራን አብዮታዊ ዘብ ዋና አዛዥ ነበሩ። ሁሴን የአብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 ነው። በወታደራዊ ማዕረግ ከፍ እያሉ ሲመጡም በአሜሪካና በምዕራባውያን አጋሮቿ ላይ በሚናገሩት ጠንካራ ትርክቶችና በንግግር አዋቂነታቸው ዝናና ተረፉ። የአብዮታዊ ዘቡ አዛዥ የሆኑትም በአውሮፓውያኑ 2019 ነበር። ባለፈው ወር ኢራን በእስራኤልም ሆነ በአሜሪካ ጥቃት ከደረሰባት የገሃነም በሮችን ትከፍታለች ብለዋል። በኢራን ኑክሌርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤትና አሜሪካ ከአውሮፓውያን ሁለት ሺህ ጀምሮ በኃላፊው ላይ ማዕቀብ ጥለውባቸዋል። ኢራን ሶስት መቶ ድሮኖችና ሚሳይሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ከወራት በፊት ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከቀናት ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎም ሆሴን አገራቸው ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ሀሙስ ዕለት ተናግረው ነበር። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከአርባ ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስሙ የሚነሳው የሀገሪቱ የጦር ክፍልም ተጠቃሽ ነው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባሕርና የአየር ኃይል አጠናክሯል። የኢራን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። መሐመድ ባክፖት የአብዮታዊ ዘቡ ዋና አዛዥ ሆነው መሾማቸውን የኢራን የመንግስት ሚዲያ ዘግቧል። ጎላማሊ ራሺድ ጎላማሊ ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ከህታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ነበሩ። እርሳቸው ሰሞኑን በእስራኤል ጥቃት ከተገደሉት ከፍተኛ ባለስልጣናት ሶስተኛው ናቸው። ጉላም አሊ በአውሮፓውያኑ 1980ዎቹ ከኢራቅ ጋር በተደረገው ጦርነት የተዋጉ ሲሆን ቀደም ብሎ የኢራን ጦር ኃይሎች ምክትል ዋና አዛዥ ነበሩ። ግድያቸውን ተከትሎ አሊ ሻባድሪ የአደጋ ጊዜ እዝ መሪ ሆነው መሾማቸውን የኢራን መንግስታዊ እድያ ዘግቧል። አሚር አሊ ሃጂድ ዚዳህ አሚራሊ ሐጂ ዚዳህ አራተኛው በቅርቦ ሐሙስ ዕለት በተደረገው የእስራኤል ጥቃት የተገደሉ አራተኛው ከፍተኛ ወታደራዊ አዛዥ ናቸው። የአብዮታዊ ዘቡ የኤሮስፔስ ኃይል አዛዥ የነበሩት አሚራሊ ሀጂ ዚዳ የሀገሪቱን የሚሳይል ፕሮግራም በመምራት ታዋቂ ሰው ነበሩ። የእስራኤል መከላከያ ሰራዊት አዛዡ በእስራኤል ላይ ጥቃት ለመሰንዘር ከበርካታ የአየር ኃይል አዛዦች ጋር በመሬት ስር ውስጥ በሚገኝ የእዝ ማዕከል ውስጥ ተሰብስበው ነበር ብሏል። አዛዥውን ጨምሮ ቡድኑ የተገደሉትም በህንፃው ላይ ባነጣጠረ ጥቃት ነው ተብሏል። ባለፈው አመት ጥቅምትና ሚያዝያ ወራት ላይ በእስራኤል ላይ የተፈጸሙ የሚሳኤል ጥቃቶችን ያዘዙትም ሃጂ ዜዳ መሆናቸውን መከላከያው አስታውቋል። ሃጂ ዜዳ በአውሮፓውያኑ 2020 ከቴሄራን ተነስቶ የበር የነበረ የዩክሬን የመንገደኞች አውሮፕላን በመጣል ኃላፊነት ከወሰዱ በኋላ በኢራን ህዝብ ዘንድ ተቀባይነታቸው ቀንሶ ነበር። በዚህ አደጋ 176 ሰዎች ህይወታቸው ማለፉ የሚታወስ ነው። ፍሬዱን አባሲ ደግሞ አምስተኛው የተገደሉት ባለስልጣን ናቸው። የኑክሌየር ሳይንቲስቱ ፍሬዱን አባሲ በአውሮፓውያኑ 2011 እስከ 2013 ድረስ የሀገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ ነበሩ። ፍሬዱን አባሲ ለኢራን የኑክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ከአውሮፓውያኑ 2020 እስከ 2024 የሀገሪቱ የፓርላማ አባል ነበሩ። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴሄራን ጎዳላ ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ከኢራን የኑክሌር እንቅስቃሴ ጋር በተያያዘ ጠንካራ አቋም እንዳላቸው ይነገራል። በቅርቡ ኤስኤንኤንአይአር ከተባለ የኢራን ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የኑክሌር ጦር መሳሪያ መገንባት እንደሚቻል ተናግረው ነበር። የተገደሉ የኑክሌር ሳይንቲስቶች ደግሞ የሚከተሉት ናቸው። እስራኤል በዚህ ጥቃት የገደለቻቸው ዘጠኝ የኑክሌር ሳይንቲስቶች መሆናቸውን ጦሯ አስታውቋል። መሄዲ ቴህራንቺ በቴሄራን የሚገኘው የእስላሚ ካዛድ ዩኒቨርሲቲ ፕሬዝዳንት ናቸው። አብዱል ሐማድ ማኖሽር በሻሂድ በህሽቲ ዩኒቨርሲቲ የኑክሌር ኢንጂነሪንግ ኃላፊ ናቸው። አህመድ ረዛ ዞልፋጋሪ በሻሂድ በህሽቲ ዩኒቨርሲቲ የኑክሌር ኢንጂነሪንግ ፕሮፌሰር ናቸው። አሚር ሁሴን ፈቂ በሻሂድ በህሽቴ ዩኒቨርሲቲ የኑክሌር ፕሮፌሰር። በተጨማሪም ሞታል ቢዚዳህ የተሰኘ የኑክሌር ሳይንቲስት መገደሉ ተገልጿል። የኢራኑ ታላቁ መሪ አያቶላህ አሊ ካሚኒ አማካሪ አሊ ካሚኒ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች አመልክተዋል። እስራኤል ኢላማ ያደረግኩት ወታደራዊ ይዞታችን ነው ብትልም የኢራን መገናኛ ብዙሀን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትን መካከል ሕፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል። እስራኤል በኢራን ጥቃት ያደረሰችባቸው ስፍራዎችም የትኞቹ ናቸው? እስራኤል በዚህ ጥቃት ከመታቻቸው መካከል በናንታዝ በተሰኘችውና ከተማ የሚገኘው የኢራን ዋነኛ የዩራኒየም ማበልጽጊያ ማዕከል አንዱ ነው። ማዕከሉ በተደጋጋሚ እንደተመታ የኢራን መንግስታዊው ቴሌቪዥን ዘግቧል። ማዕከሉ ከመሬት ስር በሜትሮች ርቀት የሚገኝ ሲሆን የእስራኤል ጥቃት ምን ያህል ጥልቀት እንደነበረው እስካሁን ግልጽ አይደለም። ከዚህም በተጨማሪ ቴሄራንና በአካባቢው ያሉ ወታደራዊ ስፍራዎች ታብሪዝ በተሰኘችው ከተማ የሚገኝ የኑክሌር የምርምር ማዕከልና በሁለት የጦር ሰፈሮች ፍንዳታ ተሰምቷል። የኢራን ታላቁ መንፈሳዊ መሪ አሊ ኻሜኒ ጥቃቱን ተከትሎ እስራኤል መራራና የከፋ ህመም ዕጣ እንደሚገጥማት አስጠንቅቀዋል። በአምላክ ፈቃድ እንዲሁም በእስላሚክ ሪፐብሊክ ጦር ኃይሎች ሀያል እጅ እስራኤል ቅጣት ሳይፈጸምባት አይቀርም ብለዋል።